ወዳጃችን ስፓይደርማንን ያውቁታል አይደል? ይሄ እንኳን በሆነ አጋጣሚ በሸረሪት ከተነከሰ በኋላ ሲለው እንደ ሸረሪት ድር እያደራ ሲፈልግ ደግሞ እንደ ሰው ሆኖ እየኖረ የሀገር አሜሪካዋ ኒውዮርክ ላይ ያሉ ወሮ በሎችን አሳራቸውን የሚያሳያቸው የፊልም ገጸ ባህሪ አስታወሱት አይደል? እሱ ሰው ይሄ ማለት የሚያይ ሰው ሸረሪቱ እዛ ሜክሲኮ ሀገር ላይ የሚገኝ አንድ ዩኒቨርሲቲ ውስጥ አስተማሪ ሆኖ ተማሪዎችን በእውቀት እያነጸ ያነጸለውት ነው። እንዴት ማለት የሰው ሸረሪቱ የልብ ወለድ አለም ገጸ ባህሪ አይደል እንዴ እንዴት ብሎ ነው አስተማሪ ሆነው ነው ወይስ ገጸ ባህሪውን ወክሎ የተጫወተው ተዋናይ ነው አስተማሪው የሚል ጥያቄ ነገር ወደ አእምሮት ከመጣ እነሆ የኦዲቲ ሴንትራል ድረገጽን ምላሽ በእርግጥ የሰው ሸረሪቱን ገጸ ባህሪ ወክሎ በፊልሙ ላይ የተወነው ሰው አይደለም አስተማሪ ሆነው ነገሩ ምን መሰሎት እዛ ሀገረ ሜክሲኮ ላይ መኖሪያውን ያደረገው ሞይሰስ ቫስኬዝ ሬስ የተባለ ሰው ከዛሬ 14 አመታት በፊት ማለትም እንደ ፈረንጆቹ አቆጣጠር በ2002 አመተ ምህረት ገና 12 አመት ታዳጊ ሳለ የተሰኘውና የሰው ሸረሪት የሆነውን ገጸ ባህሪ ውጣውረድ ውረድ የሚያስቃኘው ፊልም ለእይታ በቅቶ በሜክሲኮ ሲኒማ ቤቶች ላይ ሲታይ ተመልክቶ የሰው ሸረሪቱን ገጸ ባህሪ ክፉኛ ይወደዋል። እናም ልክ እንደ ፊልሙ ገጸ ባህሪ ባለ መልኩ መልበስ ይጀምራል። በሱ ልክ የተሰፋ የስፓይደርማን ልብስ ማግኘት ሳይችል ቀርቶም ራሱ እየሰፋ ነበር። ስፓይደርማንን ለመምሰል ይጥር የነበረው ከተለያዩ ድረገጾች ላይ መረጃዎችን እየቃረመ በፊልሙ ላይ የተመለከተውን የሰው ሸረሪቱ የሚለብሰውን አይነት ልብስ ለመስራት ለአመታት የደከመው ሞይሰስ ከ12 ዓመታት ድካም በኋላ ማለትም እንደ ፈረንጆቹ አቆጣጠር በ2014 ዓ.ም ተሳክቶለት ልብሱን የማዘጋጀት

የዘመናት ልሙ ሰምሮለት ሲያበቃ የዚህኑ የሰው ሸረሪት ትንግርታዊ ድርጊቶች የሚዘክሩ ልብ ወለዶችን ሲያነብ ታዲያ ለየት ያለ ተፈጥሮ ያላቸው ገጸ ባህርያት በትምህርት ቤቶች እየተገኙ አልፎ አልፎ ትምህርት እንደሚሰጡ ይረዳና እኔስ ታዲያ ስፓይደርማንን ሆኜ ኮምፒውተር ሳይንስ ባስተምር ምን ይለኛል ብሎ ወስኖ ነው ወደ ናሽናል አውቶኖመስ ዩኒቨርሲቲ ኦፍ ሜክሲኮ አቅንቶ በመምህርነት ሊቀጠር የቻለው። እናም ላለፉት ሁለት ዓመታት በዩኒቨርሲቲው የተለያዩ ትምህርቶችን በማስተማር ላይ የሚገኘው ሞይሰስ ሁሌም እንደ ሰው ሸረሪቱ ገጸ ባህሪ ለብሶ አይደለም ትምህርቱን የሚሰጠው። ነገር ግን ተማሪዎቹ ፈተና ሲኖራቸው ወይ ደግሞ በጣም ወሳኝ የሆነ ነገር መናገር ያለበት ቀን ያዘቦት አልባሳቱን ጣጥሎ ከራስ ጸጉሩ እስከ ግር ጥፍሩ ሸፍኖት በሸረሪት ድር ቅርጽ ያጌጠውን ባለሰማያዊና ቀይ ቀለማት ልብሱን ግጥም አድርጎ ለብሶ ነው ወደ ማስተማሪያ ክፍሉ የሚገባው። አስተማሪዎች ተማሪዎቻቸው ፊት ሲቀርቡ በወጉ መልበስ የግድ እንደሚላቸው በማያጠያይቅበት የትምህርት ዓለም ስፓይደርማንን ሆኜ ተማሪዎቼን ላስተምር ነው የሚል ሀሳቡን ለመጀመሪያ ጊዜ ለወዳጅ ዘመዶቹና ለቤተሰቦቹ ሞይሰስ ሲናገር፣ አንተ ሰው በእንጀራ መቀለድ ትፈልጋለን ወየውል በቀጥታ የመልቀቂያ ደብዳቤን አስታቅፈው ከስራ እንዳያሰናብቱ የሚል ምላሽ ነበር ከየአቅጣጫው የተሰነዘረለት። ይሁን እንጂ በራሱ መንገድ ሄዶ ሀሳቡን ተግባራዊ ያደረገው ሞይሰስ ከትምህርት ቤቱ ማህበረሰብ ያገኘው ምላሽ ወላጅ ዘመዶቹ ከተነበዩት በተቃራኒው ነበር። ተማሪዎቹም ሆኑ መምህራኑ መጀመሪያ ላይ በነገሩ የተገረሙ ቢሆንም በነገሩ ስቀው ይሁንታቸውን ሰጥተውት ስፓይደሞይ በሚል ቅጽል ስም በመላው ዩኒቨርሲቲው ሊታወቅ በቅቷል። እንዲያውም ለትምህርት ክፍሉ ሳይቀር መለያው ሆኖ በሱ ለመማር ሲሉ በርካታ ተማሪዎች እሱ ወዳለበት የትምህርት ክፍል ማመልከቻቸውን ይዘው እንዲጎርፉ ማድረግ ችሏል። ወዳጃችን ከሰው የተለየ ስራ አልሰራም። እኔ እንዲህ ባለ መልኩ ስለለበስኩ የማስተምርበት ክፍል በዓለም ላይ ምርጡ ይሆናል ብዬም አላስብም። ነገር ግን ታማኝና ለስራዬ ራሴን የሰጠው መሆኔን አረጋግጥላቸዋለሁ። የማስተምርበት ክፍል የተሻለ እንዲሆን ፍላጎት አለኝ ሲልም ነው ስፓይድሞይ የተለየውን የማስተማር ዘዴውን አስመልክቶ አስተያየቱን የሰጠው።